ያፌት እንግዲህ ከሐኪም ቤት እፍራታን አውጥቷት ወደ ቤቱ ወስዷታል። የግል ሐኪሙንም ቤት ይዞ ሄዷል። ዶክተሩም እንግዲህ እዛ የተሟላበት ሁሉ ነገር ያለበት ሆና ሕክምና ብትከታተል የተሻለ ነበር ሲለው ለያፌት። ያፌትም አያይ የሚያስፈልግ ነገር ካለ ሁሉንም ንገርኝ እኔ ሄጅ አመጣለሁ። ከዛ ከሶሻል ሚዲያ የተሻለ ከሚዲያ ለመራቅ ብዬ ነው። እዚህ የተሻለ ሕክምና ታገኛለች፣ ቢሆንም ግን ሁሉ ነገር ያለበት እዛ ሆና ብታከም ጥሩ ነው። ለማንኛውም ችግር የለውም ይለዋል ዶክተሩ። ያፌትም የሚያስፈልገውን ሁሉ እዚያ ያመጣለሁ ይለዋል ለዶክተሩ። እንደዛ እያሉ እያወሩ ጽዮን በሩም በሀይለኛ ትመተዋለች። ከዛ ምናልባት ፖሊሶች ይሆናሉ ስለ ጉዳዩ ሊያጣሩ የረሴል ጥዮን ያፌት ክፈት በሩን ስትል ድምጿን ይሰማል። እንዲህ ጺ መታች ተነስ፣ ክፈትላት ይለዋል አቤልን። አቤልም እንግዲህ ለጺ በሩን ሊከፍትላት ሄዳል። ጺም ተንደርድራ ስትመጣ ኤፍራታን ተኝታ ታያታለች። ስታያት እንግዲህ ያ ጉዳት ደርሶባታል በጣም ደንግጣለች። በጣም ጌጮች ኤፍራታ ምን ሆነች ነው? ኤፍራታ ምንም አልሆንኩም በኝ እያለች ታወራለች። ከዛም ቢኒያምም ተከትሏት ነበረ፣ ሉሊትም ተከትላለች። ሉሊት እንግዲህ ሁሉንም ካዘናጋች በኋላ ሪከርድ አድርጋ ስልኩን ከኤፍራታ ጎን ታስቀምጠዋለች። እንግዲህ ኤፍራታ መንቀሳቀስ አትችልም። ሉሊት እንግዲህ ያው ማንን ወጥመድ ውስጥ ለማስገባት እንደሆነ ስልኩን ከኤፍራታ ጎን ጎና አድርጋለች። ዶክተሩ እንግዲህ ገኒም፣ ሁሉም ሲመጡ በጣም ይደናገጣሉ። ቤዛ ምእቴ ምን ሆነች ነው ማን እንዲያደረገች ምን ሆነች ነው እያለች ስጠይቃት ዶክተሩ መረጋጋት እንዳለባቸው ይነግራቸዋል። ሰላም ሰላም ብያለሁ ውድ ቤተሰቦች ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ይበልልኝ። ሙስሊም ወገኖቼም ሰላም ብያለሁ፣ ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዳዲስ የምትመጡ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ ሰብ ሆኖ ነባሮቹም እንዲሁም ቪዲዮ ላይክ በማድረግ ጀምሩ ማለት ነው። ሐሳብ አስተያየት ካላችሁ ኮመንት ላይ ጻፉ። ግን ሁልጊዜ የሚለቃቸው ቪዲዮ ወደ እናንተ ይደርሱ ዘንድ ቆልየም የደውል ምልክት ቤተሰብ አድርጉኝ የምታበረታቱኝ ሁላችንም እጅግ አድርጌ አመሰግናለሁ ማለት ነው። ሐረግ ድራማ እንግዲህ ተለቋል። በጣም ብዙዎቻችሁ ከክፍል አንድ ጀምረን እስከዚህ ድረስ ደርሰናል ማለት ነው። እንግዲህ ባለፈው ክፍል ላይ ኤፍራታና ያፌት እንግዲህ መኪና አደጋ ደርሶባቸው ነበረ። ያፌትም እንግዲህ ቢዛን ኤፍራታን ከሐኪም ቤት ይዞ ወደ ቤት ሄዷል። ዶክተሩን የግል ዶክተራቸውን ይዞ እንግዲህ ዶክተሩን እዛ መታከም እንዳለባት ቢያስረዳውም እዚህ ሁሉን ነገር አሟላላት አለው፣ ብሏል። ከዛ ገኒም ስትሰማ እንግዲህ ከመጀመሪያውም ታውቋት ነበረ። ግን የእናት ወድ ምንድን ነው ዝንጉርጉር ነው ይባላል ችግር ፂም በጣም ትደነግጣለች ቤዛም በጣም ትደነግጣለች ሁሉም ደንግጠዋል በጣም ያዝነዋል። ናታን ግን አልሰማም ለናታን የነገረው የለም ማለት ነው እነሱ ሁሉም ተሰብስበው እንግዲህ ኤፍራታን ካዩ በኋላ ዶክተሩ ምንም ችግር አልደረሰባትም የከፋ ነገር ስላልደረሰባት ቢያንስ እረፍት ማድረግ አለባት ሁላችሁም እንዳታስቸግሯት ማሆን ማውራት አይፈቀድላትም። ስለዚህ እረፍት ታድርግ፣ የከፋ ነገር ስላልደረሰባት አሁን ብቻችንን ተውን ትንሽ ላውራት ይለዋል ማለት ነው ዶክተሩ ይላቸዋል። ሁሉም ሁሉም እንግዲህ ገኒም፣ ዳጊም፣ ቢኒያምም ም ካጠገቧ ካሸሻቸው በኋላ ኤፍራታ አይናን ትገልጣለች። ከዛ ዶክተሩም እንግዲህ አጠገቧ ቁጭ ብሎ እንደሆነ ታየዋለች ማለት ነው። ከዛ ዶክተር፣ እባክ የፈራሁት ነገር አይደለም ብለኝ እባክን ንገረኝ ልጄ ልጄ፣ እንዴት ነው ልጄ? ምን ሆነ ብላ ትጠይቀዋለች። ዶክተሩም አይዞሽ ኤፍራታ፣ ምንም አልሆንሽም፣ የከፋ ነገርም አልደረሰብሽም፣ ጽንሱም ደህና ነው ይላታል። ኤፍራታም እንግዲህ ተመስገን፣ ተመስገን፣ ተመስገን ብላ በጣም ደስ ይላታል። ምክንያቱም ልጇን ያጣች መስሏን ነበረ። ነገር ግን የከፋ ችግርና የከፋ አደጋ ስላልደረሰባት፣ ጽንሱ ደህና እንደሆነ፣ ምንም አይነት ችግር እንዳልደረሰባት ዶክተሩ ያስረዳታል። ነገር ግን በዚህ ሁኔታ እንደዚህ ሆነች ይህን ነገር ናታን ማወቅ አለበት፣ ስለዚህ አንቺ መናገር ቢያቅትሽ እኔ እነግረዋለሁ። አይ አይሆንም ዶክተር፣ እንደዚህ ሆኚ ብትነግረው ጭራሽም ላይመጣ ይችላል ትለዋለች። አይ በፍጹም አሁን ከአንቺ ባይሰማ እንኳን ከቤተሰቡ ችግር እንደደረሰብሽ ማወቁ አይቀርም፣ ስለዚህ ማወቅ አለበት ይላታል ማለት ነው። እሷም እንግዲህ ምንም አማራጭ የላትም፣ በሀሳቡ ትስማማለች ማለት ነው። ከዛ እንግዲህ ያው ስልኩ የሚፈልገውን ያክል ድምፅ እየቀዳ ነው። ማንም ያስተዋለ ያየ የለም። እንግዲህ ስልክ ስታስቀምጥ፣ ሉሊትም እንግዲህ ጠጋ ብላ ለያፌት ባልከኝ መሰረት እንግዲህ ስልኩን ሪከርድ አድርጌ ኤፍራት አጎን አስቀምጭ ችልለሁ አለቃ ትለዋለች አንቺ ያምሻል አይደለሽም? ጠነኛ አይደለሽ፣ እብድነሽ ይላትና ካጠገቧ ሸሸት ይላል። ከዛም እንግዲህ እንዴ ዶክተር፣ ችግር አለ? የማመጣው ነገር አለ እንዴ ይለዋል። አይ ራሷን መንከባከብ እንዳለባት ራሷን መጠገን እንዳለባት እየነገርኳት ነው። ምንም አይነት ችግር የለም፣ ብቻ ሁላችሁም እንዳታወሯት እረፍት ታድርግ፣ ይልና ዶክተሩ ይሄዳል። ከዛ ሁሉም ይሰበሰብና ይቀመጣል። እንግዲህ አሁን መሽቷል፣ ሁላችንም ወደ ቤት መሄድ አለብን። የፉዬ በቃ መተን፣ እንጠይቅሻለን እንል አሁን ስለ መሼ ሁላችን የምንሄድ ትላለች። ቤዛ ገንዬ አያይ እኔ አልሄድም እዚሁ ልጄ ጋ ነው ትላለች። ቤዛም ይሻላል ግን እሺ ብላ ቤዛ ትስማመለች። ኤፍራታ ግን አይ አይሆንም፣ ግን እኔ አሁን ደህና ነኝ። ብትቀመጭም ራሽን ከማስጨናነቅና ከመጨነቅ በፊት በስተቀር ምንም የሚመጣ ነው ውጤለም። ስለዚህ ሁላችሁም ሄዱ ትላቸዋለች ማለት ነው። ዳግም እንግዲህ ኤፉይህ እህቴ ይላታል። ወይዬ ወንድሜ ዳጊ ትለዋለች። ደህና ነሽ እላታለሁ። አዎ ደህና ነኝ ትለዋለች። ከዛም እንግዲህ ሁሉም ተነስተው ወደ ቤታቸው ይሄዳሉ። ከዛ እንግዲህ ያፌት ስልክ ይደወልለታል፣ እንደዛ እነሱ ሳይወጡ በፊት። ከዛ ሉሊት እንዲህ ምን አለ ይሄን ሁሉ ደረጃ ከሚንደረደር ደረደር ጆሯቸውን ያዙ ቢለን እኮ እንዴ ዝለት ነበር እያለች፣ ቆይ አንቺ ዝም ብለሽ ካላወራሽ አፍሽን ይበላዋል፣ እንደ ተያታለች። ይሁን ማለት ነው። እሱም እንግዲህ ሽንት ቤት ሄዶ የዲኤንኤ ውጤት እንደተቀየረ አለቃዋም ከስራ ሊያባረራት እንደሆነ ተነግረዋለች። ተለብለሽ የሰውየውን መኪና ቁጥር ታርጋና ስልክ ቁጥሩን ላኪልኝ። አሁን የመቅደም አለብኝ። በፍጹም እንዲህ ሊሆን አይገባም ይላል። የዲኤንኤ ውጤት እንግዲህ ለኤፍራታ የደረሳት የተሳሳተ ነው ማለት ነው። ምክንያቱም ያፌት በሀሳቡ ሲመጣበት ኤፍራታ ያንኛውን ውጤት ሲዛ ስትወጣ እሱ ደግሞ ትክክለኛውን ውጤት ከእጁ አስገብቷል። በዛን ሰዓት እንደተሳሳተ ያውቃል በፍጹም እንደዚህ በቀላሉ ማ ሊቀድሙኛ ይገባም ከዛ ሌላ ባደረባው ጋር ይደውልና በዚህን አሁን በምልክልህ ታርጋ ና ስልክ ቁጥር የት ቦታ እንዳለበት እንዳለ ንገረኝ ይለዋል እሱም እንግዲህ ያለበትን ቦታ ይነግራል ዶክተሩን ነበር እየፈለገ ያለው ዶክተሩ እንግዲህ ስለ ኤፍራታ ስላለችበት ሁኔታ ኤፍራታ ከማን እንዳረገዘች ሁሉን እውነታውን ለናታን ሊነግረው እንግዲህ ከናታን ጋር ተቀጣጥረው ነበረ ቆይ አንተ ማን ከእኔ የምንፈልገ ነው ይለዋል እሱም አይ የምነግርህ ነገር አለ ምንድን ነው የምትነግርኝ ስለ ኤፍራታ ነው ሲል በሀሳቡ ይስማማል ከዛም እንግዲህ ወደ እሱ እየሄደ ነበረ ከዛ እንግዲህ ያፌትን በአንድ በኩል በሎኬሽን እየተከታተለው ነበረ ከዛ እንግዲህ ሉሊት ወደ ቤት ትሄዳለች ከዛ ናታንም አይ ይሄ ነገር ወጥመድ ሊሆን ይችላል ብሎ ጥሎ ተመልሶ ይሄዳል ያፌት ግን ወደ ዶክተሩ እየቀረበ ነው ናታን ከቤት ሲሄድ ቤዛና ጽዮን እንግዲህ እላይ ፎቅ ተቀምጧል። ምን ማድረግ እንዳለባቸው ምን ማድረግ እንዳለብን እናውራ ብለው እያወሩ በጣም እየተጨነቁ ነበረ። ቆይ እሱ ምንም አልሆነ፣ እሷ ግን ተጎርታለች። ስለዚህ አውቆ ሆን ብሎ ሊገላት ነበረ። አላውቅም ብቻ እኔ ምን ማለት እንዳለብኝ ምን ማድረግ እንዳለብኝ ብቻ አላውቅም። ናታን እንንገረው አንንገረው እያሉ ግራ ተጋብተው ቁጭ ብለው እያወሩ እንግዲህ ናታን በጣም ተነዶ ወደ ቤት ይገባል። አይ ይሄ ሰውዬ። ሉሊት ቁጭ ብላ ሪካርዳቸውን ለካ ሪካርድ እንደዚህ ማድረግ እንደዚህ ያዝናናል እያለች በጣም እየሳቀች የቀዳቸውን ሪከርድ እያዳመጠች ነበረ። ከዛ እንግዲህ ናታን ሲመጣ ታየዋለች ማለት ነው። ናታን እንግዲህ በጣም የተረበሸ ፊት ነበር የሚነበብበት። እንዴ ቆይ ይህ ነገር ምንድን ነው? ሰምቷል ወይኔ፣ የሳም ነግረው ሰማ ትላለች እንግዲህ ለወሬ አንደኛ ነበረች ሉሊት። እሷ ስላልነገረችው ሆዷን እየበላት ነበረ። ከዛ እንግዲህ አይዞህ በቃ ማንኛውም ሰው በአደጋ ይሞታል ትለና፣ የምን አደጋ ነው የምትያም ሴትዮ ይላታል። እሷም እንዲህ አልሰማሁም ለማለት ነው ኤፍራታ የመኪና አደጋ እንደደረሰባት ስትለው በጣም ይደነግጣል። ምንድን ነው የምትይው? አው ኢፍራታ የመኪና አደጋ ደርሶባታል ትለዋለች እሱም ካለ መንገኝ ጽዮንና ቤዛ ፎቅ አሉልህ ሄድና ጠይቃቸው ትለዋለች እሱም በጣም ይደነግጥና ተነስቶ ይቆምና ሉሊትን በደንብ ያያታል ከዛ ጥሎ ወደ ፎቅ ይወጣል ፎቅ ሲወጣ እንግዲህ ክላስ ያሉት ጽዮንና ቤዛ ብቻ ናቸው እነሱም ተደናግጠው በጣም በሀሳብ ተመስጠው ይል ከፈት አድርጎ ሲገባ ያዩታል ማለት ነው በዛን ሰዓት በጣም ይደነግጣሉ ከዛ እንግዲህ ዶክተሩ ደግሞ ያፌት ደግሞ ዶክተሩ ያለበትን ቦታ ሲደርስ ወደ ላይ፣ ወደ ግራ፣ ወደ ቀኝ እያለ እየመራው ዶክተሩ ያለበት አካባቢ ሲደርስ በቃ አይቼዋለሁ፣ አሁን ሎኬሽኑ ያለበትን ያየው እንደሆነ እንዲያረከውን ሁሉ አጥፋ፣ እርምጃ ልወስድ ነው ይለዋል። ከዛ እንግዲህ ዶክተሩ ናታንን በመጠበቅ ስለተሰላቸው እንግዲህ መኪናውን አስነስቶ ይሂድ አይሂድ የምናቀው እንግዲህ ቀጣይ ክፍል ነው። በጣም አጓጊ ነው። ከዚህ በላይ አብዛኞቻችሁ የኤፍራታና የናታን ፈተና መከራ ሲቀይ ይበቃል እያላችሁ አሁን እውነቱ ማወቅ አለበት፣ እውነቱ መውጣት አለበት። ቀጣይ ክፍል ደግሞ ይዤላችሁ የምመጣ ይሆናል። የዛሬውን በዚህ ጨረስኩኝ። በሌላ በአዲስ ቪዲዮ እስከምንገናኝ ወደ ቤተሰቦች እስከዛው በያላችሁበት ቻር ቆዩኝ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ከሁላችንን፣ ሰላም ለሀገራችን።